ው ሽታው ግንጣሙና የአነስይ ጎመጅ እንኳን ግንባሹ እንዳለሰ ጠ ያ አያቻ ደገና እንዲቻሉ ያደርገው ጊዜ ለሰማይም፣ ለምድርም፣ ለባህርም፣ ለየብስም ለፍጥረታት ሁሉ ፈጣሪ የሚሆን ተቀዳሚ ተከታይ ተከታይ ተቀዳሚ የሌለው አምላክ የእሱን ስም እጠራለሁ ተከታይም ተቀዳሚ የሌለው ሶስትነቱ የማይተቀለል አንድነቱ የማይከፍል ባህሪ የማይመረመር በባህሪ ሞት የሌለበት በመንግስቱ ሽረት የሌለበት በመለኮቱ ልፈቱ ላጥ የሌለበት እና አምላክ ስሙን እጠራለሁ። ስሙ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ውዬ ይጀምራል። ይህን ካልኩም በኋላ አሜን ማለት የእግዚአብሔር በረከት የእግዚአብሔር ቸርነት በሰውታችን በልቦናችን ይደር፣ ሰላም እንድንሰራ ወደ መጥፎ እንዳንሄድ፣ አጋንንት ድል እንዳይነሳን። አዎ፣ አሁንም በሶስትነቱ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። አዎ ሁለት ሶስተኛ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አሁንም ሶስትነቱ የማይጠቀለል አንድነቱ የማይከፈል ባህሪው የማይመረመር በባህሪው ሞት የሌለበት በመንግስቱ ሽረት የሌለበት በመለኮቱ እልፈቱ ላቅ የሌለበት አምላክ አብህን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ምንም ላጠይቁ አካላት በስም በአካል በግድ ሶስት በህልውና በአገዛዝ በስልጣን አንድ አምላክ ብዬ የእግዚአብሔርን ምስጋና እጀምራለሁ። የእግዚአብሔር ምስጋናስ እንዴት ነው ቢሉ በክርስቶስ ክርስቲያን በወልድ ውል ተብለ የተፈጠርን ክርስቲያን የሆን ው እንዴት ዋላችሁ? እንዴት አደራችሁ? ላሎ እንዴት ዋላችሁ? አስራ ሁለቱን ሰዓት የሱ ነው። እንዴት አደራችሁ? አስራ ሁለቱን ሰዓት ነው። ሀያ አራቱን ሰዓት ባርኮ ቀድሶ ለሰጠን እግዚአብሔር ለሱ ምስጋና እናቀርባለን። የማይታየው አምላክ የማይዳሰሰው አምላክ መፍቅር የሰብ ሰውን በመውደዱ ዘጠና ዘጠኝ ነገድ መላእክት ጥሎ ወደ ዓለም ክብሩን ዝቅ አድርጎ ከባህሪ ልጁ ወደ ዓለም ልቆ የባህሪ ልጁ እሱም ሳይለኝ ከባህሪ አባቱ ሳይለኝ የባህሪ አባቱም ከልዩ ልዩም ከባህሪ አባቱ ሳይለይ አንድ ሆኖ ከጅንግል ማርያም ያለ ዘራ ብሲ ተወልዶ ሰላሳ ሦስት ዓመት አስተምሮ አስተምሮን ነግሮን በሰላሳ ሦስት ዓመት ተሶስት ወር ሲሆነው መጋቢት ሀያ ሰባት ቀን በእምልተመስቀል ተሰቅሎ በፍጡራን እጅ ተገርፎ በዕፀ መስቀል ተሰቅሎ መድኃኒተ ሥጋ መድኃኒተ ነፍስ ለሆነን እግዚአብሔር ክብር ምስጋና ይገባዋል። እንደ ኃጢአታችንም፣ እንደ በደላችንም፣ እንደ ክደታችን ሳይመለከት በአምላክነቱ በአባትነቱ በፈጣሪነቱ ችሎ ታግቶ ማልትን ሌሊትን ክረምትን በጋዎችን እያፈራረቀ በዝናብ አቁልቦ በፀሐይ አብስሎ በነፋስ ወሉሎ እለት እለት ምግባችን የሚሰጠን እግዚአብሔር ክብር ምስጋና ይገባዋል። ሌላ ለድንግል ማርያም ለቅድስት ማርያም ለሷ ምስጋና ይገባታል። ለከበረ መስቀሉ ስግደትና ምስጋና ይገባዋል። ከዚህ ቀጥለን በተሰጠን እግዚአብሔር በገለጠልን እግዚአብሔር በገለጠልን የመላእክት ፈጣሪ በገለጠልን ለእኛ ለደካሞቹ ለምስኪኖቹ የእግዚአብሔርን ውለታውን ቸርነቱ እናወሳ እንናገርን ለፍጥረታት ሁሉ እንዲደርስ የእግዚአብሔር ቸርነት እንናገራለን። አናጋሪውም እግዚአብሔር ነው። አስጀማሪውም እሱ ነው። ፈጻሚውም እሱ ነው እና ይህንን በሰማንያ በሰባ አንድ አመተ ምህረት የመጀመሪያው ህልም ነው። ሙሉ ሰባ መነሻውም ባረገው ምን አለ ይህ መነሻ አይደለም። በሙሉ ሰባ ዓመተ ምህረት ግንቦት ከሀያ አንድ ቀን በሌሊት ኢየሩሳሌም ውስጥ ነው። ኢየሩሳሌም ስሄድ ድሪቱ ለብሼ ነው። ኢየሩሳሌም ስደርስ የኢየሩሳሌም በረኛው አላስገባኝም። ምን ነው ያልኩት እንደው የኢትዮጵያ ሰው ኢየሩሳሌም ሊገባ አልተፈቀደለትም ይለኛል። ለምንድን ነው ያልተፈቀደለት ያልኩት እንደው። እምነት አጉድሏል፣ ቅርስ ሽጧ። እምነት ስላጎደለና ቅርስ ስለሻጠ ኢየሩሳሌም እንዲገባ አልተፈቀደለትም ብሎ ከለከለይ በኋላ የቀደሙትን አባቶች በገነት የከበሩትን አባቶች ገልጦ የኢየሩሳሌም በሯን ከፍቶ ያሳያል። እኒህን ታውቃጫቸው? እኒሄ ናቸው እናንተ ታቦት ነው የምትሏት፣ እኛ ክብረ ቅዱሳን ነው የምንለዋቸው ይለኛል። ያይና እንዲህ በያየዋቸው ከመልካቸው ከገጻቸው ወርቅ ናቸው፣ ጥሩ መልካም ናቸው። እስኪ እነዚህ የማንኛው ክብር ጎደለ ይመስላል ይለኛል። የጎደለም የለ ይበልጣል እንጂ፣ ያልኩት እንደው የእናንተ ኢትዮጵያ በረከት ስለጎደለ እንጂ ት ቢሸጡ የነሱ ክብር ይሄ ነው ይለኛል። የእነሱ ክብር ይሄ ነው ይለኛል። ከዚያ በኋላ ደግሞ እነሱን ካሳየ በኋላ እነሱ በላይ እንደ ፀሐይ የምታበራ ሴ ይችን ሳት አውቃት አለ ይለኛል። አላውቃትም ያልኩት እች እኮ ያለ መድኃኒት ወላዲተ አምላክ ናት ይለኛል። እሷ መታ አበሩ ያለ ወጊድ ይገባል ትለዋል። አልተናገረም እሷ በተናገረችው ከበሩ አገባለ ልብስ መልሶ ይጠይቀኛል። አንተ ይህ ዘመን እንዴት ነው ይለኛል። አላውቅም የሚያልፉት የሚመጣው ዘመን አስቸጋሪ ዘመን አስቸጋሪ ዘመን ነው። አሁንም ወደ ኢትዮጵያ ብሩ የማይታወቅ ሐኪም መርምሮ የማያገኘው ባለመድኃኒት መርምሮ የማያገኙ በሽታ ኢትዮጵያ ተሻሉ አሌ ሰማ

የመጀመሪያው ህልሙ ሰባ የሚን የነገረኝ ህልም ነው። የሁለተኛው ግን በሰባ አንድ ዓመተ ምህረት ታኅሣሥ አስራ ስምንት ቀኑ ዓርብ፣ ዓርብም አስራ ሁለቱ አልፎ ሌሊቱ ሲመጣ እናቴ የፈጨች አበጣ ገቢ ይቆማል። ምነው ተነስ ይለኝ። ምን ነው ያልኩት፣ ብዙ ቆራጣ ነው ንስሐ አልገባሁም፣ ሥጋው ደግሞ አልተቀበልኩም፣ ብዙ ሀጢያት አለኝ ብለው፣ ብትሰራም ባትሰራም ተነሳ። ኋላ እናቴ እናቴ ይና መላከሟስ መጣ። ያን ሁሉ እንዳልኩት ድፊት ያው ይዞኝ ቀጥታ ሲሆን ሲሆን ሲሆን ሀበሩ ሲደርስ ጥቁር ነው፣ ጨለማ ነው። ተመልከት ወደ ዓለም ትመለሳለህና ያየኸውን የሰማኸውን ትናገራለህ። ያየኸውንና የሰማኸውን አፌ ዘዳይ ወን መንቀጥቀጥ ነው። አፌ አይናገርም፣ አይኔ ግን ያያል። ይሄንን ይነግረኛል እኔ ነው ማራ ብቻ ይሄን ይነግረኛል እኔ ነው ማራ ያን ሁሉ አድርጎ የሙሐመድን አሳየና ሁለተኛ ደግሞ በአንዱ ክፍል ይዞኝ ይሄዳል፣ በአንዱ ክፍል ይዞኝ ይሄዳል፣ በአንዱ ክፍል ይወሰደ ያው ጨለማ ውስጥ ሼህም ተሸክመው ከባድ ከባድ አራሱ ተሸክሟል በሙሉ ያን፣ እመለከተዋለሁ። አሸማ ራሳቸው ላይ እሳት ይነዳል ይቀጣጠልና፣ ላይ ይቀጣጠልና ወደታች ይወርዳል እንደ ውሃ። ይህንም ተመልከት፣ ይሄንም ተመልከት፣ ይሄን

ብርሃን ያንን ስመለከት

ያፈራቱ እየተወገደ ሁለተኛ እንደዚህ ነው። ሁለተኛ ስዞር ደግሞ ከመጀመሯቹ ያ ሁለተኛ ማ ያቸው ይበልጣል። በጣም ደስ ያስተኛል። እነሱን አይቼ ደግሞ ደሞ ስምሩ በእነሱ ስም እኛ ያሳይ ደሞ ደሙ እንቅጥቅጥ ደሞ ይወገዳል። ወደ መረጋጋቱ ይመጣል። ሶስተኛ እንደዚህ ነው። ሶስተኛ ስዞር ደግሞ ከሁለቱ እኛ ሶስተኛ ያያቸው ሶስተኛ ያያቸው ይበልጣል። እነሱን ደግሞ ሳይ በጣም ደስታ ይሰማኝ። አራተኛ ልጅ አራተኛ ሳይ ደግሞ የአራተኛው ደሞ ይበልጥ አንዱን አንዱ አይነት ይበልጥ ይበጠንም። ያን ሳይ አየሁ በኋላ ሰማ ይችኮ ቦታ አሁን የምታያት ኤዶም ገነት ናት። የምታያቸው ቅዱሳን ናቸው። ይህ በሙሉ የምታያቸው እኒህን የሚመገቡትን ላሳየ ይላሉ

ያ ሲሆን እንደምፈራው አንቀጠቀጡ በጣም አንቀጠቀጡ። ፈራሁ ያለ ጊዜ ወርቅ ወንበር ነው። ወርቅ ወንበር ላይ ነው ነው

ኢላ በእኔ ቋንቋ ታስተምራለህ። ወደ ዓለም ትመለሳለህ። ወደ ዓለምም ተመልሰ የምትናገረው ያየኸውን የሰማኸው አሽወልኩ ላይቼ ያየኸውንና የሰማኸው ትናገራለህ። ወደ ዓለምም የምትደ የምታስተምረው ተዋህዶ ቅድስት ቤተ ክርስቲያን ተዋህዶ ወላድ ታምራለህ ቅድስት ድንግል ወላዲተ አምላክ ቅድስት ድንግል ወላዲተ አምላክ። ይሄ ነው ሌላ፣ ይሄ ሌላ አታስተምም። በዚህ ቋንቋ ብየ አስተምራለሁ ብሎ ይህን ከተናገረ በኋላ ተዘግቶ የነበረው አንድ በር ከፈትና፣ ጌታዬ ሆይ ይህን ቋንቋ አንብቤ ተርጉሜ ለዓለም የማስተላለፈበት ምን ሥልጣን አለኝ አማርኛ በመልክ ማን ነገር ያልኩትን ሰማ

ሰውነቴ <coughs> ሌላ ነው

ከበደ ከበደ የሚባል ሰው ሳጠና ሳጠና ሳጠና በኋላ ይቸግረኛል አለ። ማን ነው ስሙ? ከበደ ከበደ ነው ስሙ። ምንድን ነው የሚያደርግህ? ያሰብኩት ጠፋል፣ የሰራሁት አይባረክም፣ ያቀድኩት አይባረክም። በኋላ አንተ ከበደ ላይ ያለህ ሰይጣን አይነጥላ ስል አቤት ጣለ። ምን ነው? ለምን ትጠራኛለህ? ለምን ያስከው ከበደ እኮ ነው ስሙ። ስለዚህ እድሉንም ጊዜውንም ዘመኑንም ብቻ ነው። ምን አባክ ካገባህ አለኝ። ነው ጭራሽ፣ ምን አገባህ? ለምን ትነካኛለህ? ከስማችን ጋር ነው መከራው። ሕይወታችን ከስማችን ጋር ነው። ስማችን ከግብራችን ጋር ሀሳባችን ከቋንቋችን ጋር ሳይገናኝ ተወልደናል። አባቶቻችን ብዙ መንገድ ለእንጀራ ኑሮ ሲፈልጉ በረከት አልሟላላቸው ብለው ለጓዳው ሲጨነቁ ተወለድን። ጊዜ ሳያገኙ የአምልኮት ሰዓት ሳይኖራቸው ለስማቸው ክብር በጎነት ሳይፈጽሙበት ተወለድን። የድሮዎቹ እኮ ሰንበቴ ማህበርም እየጠጡ ስማቸውን ያከብሩ ነበረ የመቤታችን ቅድስት ድንግል ማርያም ቀን ሴቶቹ ማርያም ማርያም እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ እያሉ ስሙንና ቃሉን በየዋህነት ይዘው ዛሬ እንደዛ አይደለም። ዛሬ እንደውም የጥላቻችንን መግለጫ ነጠላት የምንቆርጥበት መተትና አስማት የምንሰራበት የሰው ቤት ጓዳ ብርጭቆ የምናይበት ማህበር እየሆነ ነው። የተቸገረ ነው። ምቀኛ አይን የምናስተላልፍበት ተንኮል የበዛበት ንግግር የምንናገርበት ሆነና የመጨረሻው ዘመን ያውም ማህበር ይቋቋምና ወዲያው ይበተናል። በዛ መካከል የተወለዱ ልጆች መንፈሳዊ ክብራቸውን ስማቸውንም የሚያስ